ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን ከብስራት ቲቪ የሚተላለፍላችሁ የመረጃ ሰዓታችን ነው ተጀመረ መረጃዎቹን ወደ ናንተ እያደረስን፣ ሳምሬስ ስዩም እና እስካሁን አለማየሁ ከመላው ስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ የምናደርግ ይሆናል። ቀዳሚ ወዳደረግነው መረጃ ስንሸጋገር፣ አንገት ላይ የሚታየው የእንቅር ጥባጭ በሙሉ ካንሰር ባለመሆኑ ምርመራ ማድረግ ተገቢ ነው ተባለ። በተፈጥሮ ታይሮይድ የተባለው የፊተኛው አንገት አካባቢ ያለ የሰውነት ክፍል ሲያብጥ ወይም ሲተልቅ

ነገር ግን አንገት እባጭ ሁሉ እንቅርት ነው ማለት ስለማይቻል ወደ ሕክምና ተቋም በመሄድ መለየት እንደሚያስፈልግ በጥቁር አንበሳ ስፔሻላይስት ሆስፒታል የአጠቃላይ ቀዶ ሕክምና ስፔሻሊስት እንዲሁም የጡትና የኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ዶክተር ቬሮኒካ አፈወርቅ ለብስራት ተናግረዋል። የታይሮይድ ካንሰር ባልተለመደ የታይሮይድ ሴሎች መቀየር ምክንያት የሚከሰት በሽታ መሆኑን ገልጸው፣ በመጀመሪያው ደረጃ ላይ ያለ የታይሮይድ ካንሰር በሚኖርበት ጊዜ ህመምተኛው በብዛት በታይሮይድ እጢ አካባቢ እባጭ ይኖረዋል። በጊዜ ሂደት መጠኑ እየጨመረ ወይም እየበዛ ይሄዳል ሳይታከም ከተቶ ወደ ተለያየ ሰውነት ክፍል እንደሚሰራጭም ገልጸዋል። የታይሮይድ ካንሰር ብዙውን ጊዜ ሳይታወቅ ሊሄድም ይችላል። ምክንያቱም የታይሮይድ ካንሰር ምልክቶች እምብዛም አይደሉም፣ ቢያንስ በመጀመሪያዎቹ ደረጃዎች። አንዳንድ የተለመዱ ምልክቶች በአንገቱ አካባቢ እብጠቶች፣ በአንገት ስር ባለው ቆዳ ላይ እብጠት፣ በአንገቱ አካባቢ ያበጡ እብጠቶች፣ የጉሮሮ ህመም እንዲሁም አንድ ሰው የታይሮይድ ካንሰር ያለበት የቅርብ ዘመድ ካለው በበሽታው የመያዝ እድላቸው ሰፊ ነው። በተጨማሪም የአዮዲን እጥረት ሲኖር ታይሮይድ በቂ የሆርሞን ማምረት ሲያቅተው የታይሮይድ ህዋሳቶችን በማታለቅና እንዲያንሰራሩ በማድረግ እጥረቱን ለማካከስ በሚሞከርበት ጊዜ እንቅርት ይከሰታል ብሏል። አንዳንዴ እንቅርት ከውጭ ከሚታየው በተጨማሪ ወደ ደረት ውስጥ ሊያድግ ይችላል። እንቅርት ደግሞ ወደ ደረት ውስጥ ሲያድግ በባህሪው የደም አስተላለፊያ ቱቦዎች ደም ቅዳ ደም መልስ መጫን ሊፈጥር ይችላል። የአየር ቧንቧውም የበለጠ ይጫነዋል። እብጠቶች ካንሰር ባይሆኑ ምርመራ፣ ህክምና ይፈልጋሉ ሲል ገልጸዋል። አንገት ላይ የሚታይ እባጭ እንቅርት ሁሉ ካንሰር አይደለም። ግን ካንሰር አለመሆኑን በአለሙያው መርምሮ እንዲሁም በአልትራ ሳውንድ ማወቅ እንደሚቻል ዶክተር ቬሮኒካ አፈወርቅ ጨምረው ለብስራት ተናግረዋል። ዘገባው የሰምሐር አለባቸው ነው። በሐረር ከተማ ለጋብቻ ሽምግልና የላከው የኤሌክትሪክ ባለሙያ ሽምግልና በላከበት ቀን ኤሌክትሪክ ሲጠግን ህይወቱ አለፈ። በሐረር ከተማ ጋብቻ ለመመስረት ሽምግልና ወደ እጮኛው ቤተሰቦች ልኮ የጋብቻው ጥያቄ እሽታ ባገኘበት ቀን የኤሌክትሪክ ጥገና እያደረገ ያለ ከኤሌክትሪክ ምሰሶ ላይ ወድቆ

በሐረር ከተማ አማሬሳ በተባለ ስፍራ የኤሌክትሪክ ጥገና ለማድረግ በመስክ ላይ ስራ ላይ የነበረው የአሪድ ጌታቸው የተባለው የኤሌክትሪክ ቴክኒሽያን የወጣበት የኤሌክትሪክ ምሰሶ በመውደቁ ህይወቱ ማለፉን የሐረሪ ክልል ፖሊስ ዋና ጠቅላይ መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት ኮማንደር ጣሳው ቻለው ለብስራት ራዲዮ ተናግረዋል። ግለሰቡ የኢትዮጵያ ኤሌክትሪክ አገልግሎት ሐረር ቅርንጫፍ ሰራተኛ መሆኑና ሐረር ከተማ አማሬሳ አካባቢ ትሪክ መቋረጡን በደረሰው ሪፖርት መሰረት ለጥገና በመስክ ስራ ላይ እንዳለ የወጣበት 11 ሜትር የሚረዝመው የኤሌክትሪክ ፖል በመውደቁ አደጋ ሊደርስበት ችሏል። ቴክኒሽያኑ ከፖሉ ላይ እንደወደቀም ህይወቱን ለማትረፍ ባህረር ጠቅላይ ሆስፒታል ርብርብ ቢደረግለት ስም ህይወቱን ማትረፍ ሳይቻል መቅረቱ ተጠቁሟል። ወጣቱ የኤሌክትሪክ ቴክኒሽያን በ983 ዓ ም በሀረር ሸንኮር የተባለ ስፍራ የተወለደ ሲሆን ትምህርቱን ሀረር የሺ እመቤት ና ሀረር ቴክኒክና ሙያ ትምህርት ቤት ተከታትሎ እንዳጠናቀቀ የግል ታሪኩ ያስረዳል። የመደበኛ ትምህርቱን እንዳጠናቀቀ በ2006 ዓ ም አፍሮ ጽዮን ኮንስትራክሽን ድርጅት የመቀጠር እድል አግኝቶ ለአራት ዓመታትም አገልግሏል። ከ2011 ዓ ም ጀምሮ በኢትዮጵያ ኤሌክትሪክ አገልግሎት የሀረር ቅርንጫፍ ተቀጥሮ ህይወቱ እስካለፈበት ድረስ ሲያገለግል ቆይቷል። ወጣቱ ቴክኒሺያን ሚስት አጭቶ ሽምግልና ልኮ የጋብቻው ጥያቄ እሺታ ባገኘበት እለት የእልፈት ዜናው መሰማቱን የሀረር ክልል ፖሊስ ዋና ጠቅላይ መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት ኮማንደር ጣሰዎች አለው ለብስራት ሬዲዮ ተናግረዋል። ዘገባው የኤደን ሽመልስ ነው። ውድ የዩቱዩብ ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች የተከታተላቸዋቸውን ይመስሉ ነበር። በቀጣይ ደግሞ ከውጭ ወዳገኘናቸው መረጃዎች እናሸጋግራቸዋለን። ቀዳሚ ያደረግነው የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስትር በአስር ዓመታት የጉልበት ስራ እንዲቀጡ ተወሰነባቸው። የዲሞክራቲክ ሪፐብሊክ ኮንጎ የቀድሞ ጠቅላይ ሚኒስትር የህዝብን ሀብት በማጭበርበር የ አስር አመት ከባድ የጉልበት ቅጣት ተፈርዶባቸዋል። የቀድሞ ጠቅላይ ሚኒስተር ኦግስቲን ማታታ ፖኒዮን ጨምሮ ሌሎች ተከሳሾች የቀድሞ የማዕከላዊ ባንክ ገዢ ሟዋና ኒዮምቦና ደቡብ አፍሪካ የነጋዴና የአፍሪኮ ምርቶች ዋና ስራ አስፈጻሚ ክሪስቶ ግሎብረር እያንዳንዳቸው የአምስት ዓመት እስራት ተቀጥተዋል። ክሱ በቀድሞ ፕሬዚዳንት ጆሴፍ ካቢላ ስር ለተጀመረ ዋና ፕሮጀክት ለቡካን ግሎዞ አግሮ ኢንዱስትሪ ፓርክ ከተመደበው 285 ሚሊዮን ዶላር የህዝብ ገንዘብ ጋር በተያዘ ያለ አግባብ መበዝበዝ ተፈጽሟል በሚል የለው የማታታ ፖኒዮ የፓርላማ አባል ቢሆኑም የህገ መንግስት ፍርድ ቤት በጉዳዩ ላይ ስልጣን እንዳለው ወስኗል። የፍርድ ቤቱ ፕሬዚዳንት ያለመከሰስ መብት የሚመለከተው ለግለሰቡ ሳይሆን ለቢሮ ተግባር መሆኑን በመግለጽ የማታታ ፖኒዮ የፓርላማ ምርጫ ህጋዊ ሂደቱ ከተጀመረ በኋላ መሆኑን አጽንኦት ሰጥተዋል። ይህ አቋም የፓርላማውን ያለመከሰስ መብት በሚመለከት የመከላከያውን ክርክር ውድቅ አድርጎታል። የፍርድ ቤቱ አቋም ተቃዋሚ ውጥረትን ቀስቅሷል። የብሔራዊ ምክር ቤት ፕሬዝዳንት ቪታል ካርሜሬ ውሳኔውን ህገ መንግስታዊ ጥሰት ሲሉ ማውግዘዋል። ማንኛውም የፓርላማ አባል ያለመከሰስ መብቱ ሳይነሳ ሊዳኝ እንደሚችልም አስረድተዋል። ካምርሄ አለመግባባቱን ለመፍታትና የህጉን ትርጓሜ ለማስተካከል ከህገ መንግስታዊ ፍርድ ቤት አመራር ጋር ስብሰባ እንዲደረግ ጥሪ አቅርበዋል። በምላሹም የህገ መንግስት ፍርድ ቤት ፕሬዝዳንት ዲዮንዶን ጋሙሌታ ባዲንጋ የህግ አውጭ አካል በፍትህ ጉዳዮች ውስጥ አልቃ እንዳይገባ የሚከለክለውን የህገ መንግስቱን አንቀጽ መቶ ሃምሳ አንድ በመጥቀስ የዳኝነት ነጻነትን አረጋግጧል። ጉዳዩ የአቃቤ ህግ ፍቃድ ከሚያስፈልገው ደረጃ እንዳለፈ መሆኑን በመግለጽ የስልጣን ክፍፍል እንዲከበርም ጠይቀዋል። ማታታ ፖኒዮ ክሱ ከፖለቲካ ጋር የተያዘ ነው በማለትም አውግዘዋል። ከገዢው ጥምረት ጋር ለመቀላቀል ፈቃደኛ ባለመሆኔ እና የፖለቲካ ፍላጎቴን ለማደናቀፍ አዲስ ፓርቲ ለማቋቋምና ለፕሬዝዳንትነት ለመወዳደር የማደርገውን ጥረት ለማበላሸት ነው ሲሉም ተደምጠዋል። የጃፓን የግብርና ሚኒስተር ሩዝ በነጻ ከደጋፊዎች ስለሚሰጠኝ አልገዛም በማለታቸው የምግብ ውድነት በተፈጠረበት ወቅት በሰጡት አስተያየት ስራቸውን ለቀቁ የጃፓን የግብርና ሚኒስተር ሩዝ በነጻ በማግኘታቸው በጭራሽ አልገዛም በማለታቸው ስራቸውን የለቀቁ ሲሆን ይህም የምግብ ዋጋ መናር ባለባት ሀገር የህዝብ ቁጣም ፈጥሯል። የሚኒስትሩ ታኩ ኤቶ የስራ መልቀቂያ በጠቅላይ ሚኒስትር ሽግሩ ኢሺባ ላይ ጫና ፈጥሯል። የሩዝ ዋጋ መናርን መቆጣጠር ባለመቻላቸውና ሰፊ የኑሮ ውድነትን መፍታት ባለመቻሉ በሐምሌ ወር ለሚካሄደው የከፍተኛ ምክር ቤት ምርጫ መራጮች ከወዲሁ አስቆጥቷል ። ኤቶ ሩዝ ፈጽሞ እንደማይገዙ በመግለጽ በምትኮ ከደጋፊዎቻቸው ስጦታ እንደሚሰጣቸውም ተናግረዋል። የጃፓን መንግስት በዚህ ዓመት መጀመሪያ ላይ የዋጋ ንረት እንዲቀንስ በማሰብ 300 ሺ ቶን የሚሆን ሩዝ ከአደጋ ክምችት ከለቀቀ በኋላ ኤቶ በተጠቃሚዎች ላይ የደረሰው ጫና እንዳሳዘናቸውም ተናግረው ነበር። ነገር ግን ባለፈው ቅዳሜና እሁድ በተደረገ የገቢ ማሰባሰቢያ መርሃ ግብር ላይ ኤቶ እንደተናገሩት ለራሴ ሩዝ ገዝቼ አላውቅም፣ ምክንያቱም ደጋፊዎቼ ስለሚል ሊለግሱ ነው ብለዋል። ኤቶ በንግግራቸው ከስልጣን የተነሱ ሲሆን ባለፈው ምህር ለሊበራል ዲሞክራቲክ ፓርቲ ኤልዲፒ አመራር ከጠቅላይ ሚኒስትር ኢሺባ ጋር በመወዳደር ያልተሳካላቸው በቀድሞ የአካባቢ ጥበቃ ሚኒስትር በሽንጂሩ ኮይዝሞ ተተክተዋል። የኤቶ አስተያየት ሸማቾችንም አስቆጥቷል። ለአንድ ከረጢት ሩዝ ከአንድ አመት በፊት ጋር ሲነጻጸር በእጥፍ የሚጠጋ ዋጋ እየተጠየቀ ይገኛል። ኪዮዶ የዜና ወኪል እንደዘገበውም በሩዝ ዋጋ ጭማሪ ወቅት በግብርና ሚኒስቴር አመራር ላይ መቆየቴ የተገቢ እንደሆነ ራሴን ጠየኩናም አይደለም ብዬ ደመደምኩ ሲሉ ኤቶ ከስልጣን ከለቀቁ በኋላ ተናግረዋል። አሁንም ሰዎች በሩዝ ዋጋ መጨመር በሚቸገሩበት ወቅት በሚኒስትርነት ደረጃ በጣም ተገቢ ያልሆኑ አስተያየቶችን ስለሰጠው ይቅርታ ጠይቃለሁ ሲሉም ተደምጠዋል። ከብስራት የዩቲዩብ ቻናል ሲተላለፍላችሁ የነበረው የመረጃ ሰዓታችን ይህን ይመስል ነበረ። መረጃዎቹን ወደ እናንተ እያደረስን እስካሁን ዓለማየሁና ሳምራይ ስዩም ከመላይ ስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ ያደረግን መልካም ጊዜ